ፍል ለሚልላችሁ ሰዎች ምንም ላይክ አያደርጉ። ምንም ብዙ ብቻ ለኔ ብቻ ሳይሆን ለነ ልዑል ዘላለም ራሱ ብዙ ጊዜ እነሱ ራሱ ይናገራሉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ ይላሉ። ግን ብታረጉ ምንም አይደለም። ከመጣችሁ አይቀር ከእናንተ ምንም ነገር የሚቀንስባችሁ ነገር ስለሌለ መልካምነት ለራስ ነው። ለማንኛውም መልካም መልካም ሰዎችም አላችሁ፣ በዛም ልክ ያው አንዳንድ ጊዜ የመርሳትም ይመስለኛል ላይክ ያለማድረጉ። ለማንኛውም ሰላማችሁ ይብዛት። ዛሬ እንግዲህ በማህሌት ጉዳይ ማህሌት አሁን ላይ የወንድሟ ነገር ብቻ ነው እያሳሰባት ያለው ምስኪን። አንደኛ የወንድሟ ሁለተኛ ደግሞ ከመስፍን አርግዛ እንደነበረ እንግዲህ እየተናገረች ነው እኔ ጠባቂዎቹ ምናምን በየተራ ፈረቃ እያመጣ እንትን የሚላችሁ ወንዶች እነሱ ናችሁ ብዬ ያው እነሱም ተጫውተውባታል። ሞር ደግሞ መስፍን ነገሩ አያረግም ብላችሁ መገመት ይከብዳል። ምክንያቱም ጨካኝና አረመኔ እንደሆነ በደንብ እናቃለን። ግን በጣም በሚያሳዝን ሁኔታ ከሱ አርግዤ ነበረ። ከዛ እንግዲህ በጣም እውነት ስታወራ እራሱ በጣም ታሳዝናለች ልጅቷ በጣም ምን እንጃ ሁለት አመት ሙሉ የተጫወቱባት ብቻ። ሁሉም ሰው ዘላለምም እንግዲህ ቃል ገብቶላታል ይህን ያሰቃያትን ሰዎች እያንዳንዳቸው ከነሱ ምንም ነገር እንደማያመልጥ እያያቸው ነው። ምንም አይነት መረጃ ያመልጣቸውም። እነዚህ ሰዎች ተገንተው መቀጣት አለባቸው ብለዋል። እነሱ ደግሞ ቃላቸውን እንደማያጥፉ እናውቃለን። ክፉ ነገር አይንካችሁ እያላችሁ ለእነሱ ብቻ ጸሎት አድርጉ። የዚች ልጅ ስቃይ አሁን ስለተገኘች ብቻ የሚያቆም ነገር አይደለም። ሁሉም መቀጣት አለባቸው። በመጀመሪያ ግን የእነሱ እንትኑ ከመጀመራቸው በፊት ወንድሟን ደግሞ ልክ እንደ ማህሌት ማግኘት አለባቸው። የእሱ ጉዳይም ትንሽ ያሳስባል። እስካሁን ድረስ በወንድሟ ብዙም አይወራም፣ አይደለም ብዙ ጊዜ ካያችሁ ስለ ማህሌት ምናምን ሞታለች እንደዚህ እያለ የሚያወራው ስለ እሷ ነው። ስለ እሱ ብዙም ያወራው ነገር የለም፣ ግን ይደርሱበታል። የትም ሆነ የትም መጨረሻው ሲሆን መግባት ነው። እንግዲህ የመስፍን መሸነፍ የመሸነፊው ሰዓት አምኗል፣ እጁን መስጠት አለበት። በጣም የሚያሳዝናችሁ ነገር ደግሞ መስፍን አሁን የመስፍን ተላላኪ የተባሉት ሰዎች እነ ልዑል እጅ ከገቡ በኋላ በምን አይነት ሁኔታ እንዳሉ ብቻ ብርሰጠ ሰጠ። በቃ እነዚህ ወንጀል ይታሰሩ አይታሰሩ ቼክ አያደርጋቸውም፣ እና ይሄ ነው መስፍን ማለት። ይሄ አረመኔ ጨካኝ የሆነ ሰው እንደዚህ ነው በቃ። ስለዚህ እነዚህ ሰዎች እነሱ ተከታትለው ደግሞ ልጅቷ ላይ ሲጫወቱባት የነበሩት እያንዳንዳቸው መቀጣት ያለባቸውን ይቀጣሉ ማለት ነው። ማንም ሰው ከእንትን አያመልጥም። ሆኖም ቀረም የወንድሟ ነገር አሁን ያሳስባት የእሱ ብቻ ነው እና ወደኋላ ደግሞ ስታስታውስ ያረጓትን ያው ሴት ስትሆን እንግዲህ በጣም ብዙ ፈተና ይበዛል፣ ግን እግዚአብሔር ደግሞ ለበጎ ነው። እነሱን ልዑል እና ዘላለምን ባይጥልላት ይቺ ልጅ ምን እንደምትሆን እንግዲህ መገመት አይከብድም። ያው እንግዲህ ትረፍ ሲል ደግሞ እነሱን ልኮላቸው እግዚአብሔር ይመስገን አለች። በህይወት በህይወት መኖሯ ራሱ ተመስገን ነው የሚያስብለው ምክንያቱም ብዙ ችግር ያሳለፈች ልጅ ናት። ብዙ ስቃይ ያየች ናት። ሰው አሁን ላይ ደግሞ ቁማ የምናይበት ያው ህክምና ላይ ናት። አሁን እየታከመች ነው። ግን ቢሆንም እስትንፋሽ እስካለ ድረስ ማመስገን ነው። ያለፈውን እያስታወሰች የሌላ በሽታ እንትን ማለት የለባትም። ያው አክስቶም እንግዲህ እንዳያችዋት አሁን የተገኘችው እግዚአብሔር ይመስገን። የእሱም የወንድሟም ነገር ያሳስባታል። እሱን ደግሞ እንግዲህ በምን አይነት ሁኔታ አወጣተው እንደሚያገኙት እኔ አላውቅም። ብቻ እግዚአብሔር ይጠብቃቸው። ልክ እንደ ማህሌት የእሱም ቀን ቅርብ ይሁንና ተይዞ ከእህቱ ጋር የሚገናኝበት ቀን ያምጣልን እያለን ጸሎት ማድረግ ነው። እስካሁን ድረስ ላሰቃዩአት መስፍን ብቻ ሳይሆን ከመስፍን ጀርባ ያሉት የመስፍን ተላላኪ ውሻዎች እነሱንም እያንዳንዳቸው መቀጣት ያለባቸውን ይቀጣሉ። ይቺ ልጅ አሁን የነገ ተስፋዋን ያጨለሙባት በእያንዳንዱ በየሰከንድ የሰው ልጅ የማታስቢው ነገር ሲፈልግ መርፌ ሲወጋ፣ ሲፈልግ መድኃኒት እየሰጠ፣ ሲፈልግ ወይኔ ይበስማም። ግን እንዴት እኔ እንጃ፣ እውነት ከሰው ነው የተፈጠረ ይሄ ሰው ብላችሁ ታስባላችሁ? የሰው አረመኔ ጨካኝ። እኔ እስካሁን ድረስ በጣም ብዙ እንትን አያለሁ። የዚህ ደግሞ የዚህ ሰውዬ የአረመኔ አረመኔነቱ በቃ ተወርቶ ተወርቶ አያልቅም። እጅግ በጣም ጨካኝ እና አረመኔ በቃ ምንም ቃል የሌለው ማለት ነው። ብር እና ብር ብቻ ነው። አሁን ተስፋ እየቆረጠ የሚመጣበት ቀን እየመጣ ነው። ምክንያቱም ማህሌት ከዚህ ካለች ብር በማህሌት በስሟ እያስ እንትን እያለ የነበረው ብር እንግዲህ፣ እሷ ሰላም ከሆነች ማሳገድ ይችላሉ። ያው እነን ሁሉም ዘላለምም ስላሉ አሁን ስለ እንትኑ ብራቸው፣ ንብረታቸው ይመለስላቸዋል ብለን ተስፋ እናደርጋለን። እስካሁን ያጠፋባቸውንም እያንዳንዷን እንደ ይመልሳል ሳይወድ በግዱ ያው ምክንያቱም ሉ እና ዘላንም እስካሉ ድረስ ምንም ችግር አይገጥማቸውም ካሁን በኋላ ራሳቸውን መጠበቅ አለባቸው ከእግዚአብሔር በታች ደግሞ እነሱም ስላሉ ያው አሁን ደግሞ ትንሽ ወንድሟ ከተገኘ በኋላ ደግሞ ያለውን ቀስ ቀስ እያደረገች ከራሷ ጋር መሆን አለባት የነበረውን የድሮውን እያስታወሰች እራሷን ማስታመም አለባት። እንግዲህ ያው እንግዲህ ሴት ስትሆኑ ብዙ ፈተና ይበዛባችኋል፣ ብዙ ስቃይ ይበዛባችኋል። ግን ደግሞ እንደዚህ አይነት ነገር ሲመጣ ለበጎ ነው ብሎ ማለፍ ነው እንጂ ለምን አደረግክብኝ ብላችሁ አታማረሩም እና እግዚአብሔር ይመስገን ማለት ነው። በቃ ሌላ ነገር የለም ማለት ነው። ግን እንደው በጣም ዝም ብላችሁ ስታያት ልጅቷ በጣም የምታሳዝነው የውነት በጣም በጣም ነው። ልባችሁ የምትነካው የምስኪን ወይ አይ የእኛ ነገር ያሳዝናል። ወት እንደዚህ ናት እንግዲህ አንዳንድ ጊዜ ይህ እንትን ይላል። ለአንዱ ይሞላል፣ አንዱ ደግሞ እንደዚህ። በቃ ብቻ ከባድ ነው በጣም ስለ ሁሉም ነገር እግዚአብሔር ይመስገን ማለት ነው። ውስጥ ፋሽ ሞታለች እያለ በአስርተኛ ሲያወራ በስማ መቃበር ሲያሰራ የነበረው መስፍን እንግዲህ አሁን ላይ ምን እንደሚወጣቸው አብሮት የሚሰራም ሰው ስላለ እርስ በርሳቸው ነው አሁን እንትን የሚሉት ምክንያቱም ጥቅሙ ቀርቶባቸዋል። ስንት ነገር ማህሌትን ካገዱ በኋላ በእሷ ንብረት እንደፈለጉ እያዘዋወሩ በሴትነቷ ሲጫወቱባት የነበሩት እያንዳንዱ እያንዳንዱ የመስፍን ተላላኪዎች እያንዳንዳቸውን እየለቀመ አምጥቶ እስር ቤት እንደሚያደርጓቸው ተስፋ እናደርጋለን። ዘላለም እና ልዑል ክፉ ነገር አይንካችሁ እግዚአብሔር ይጠብቃችሁ። ይህ ሁሉ ውጤት የእናንተ ነው። አሁን ላይ እናንተ ብዙ ጥቃት እየደረሰባችሁ ብዙ በቤተሰብ በምን እየመጡ እኮ ሲያስፈራሯችሁ የልጅቷን ምንም ነገር እንትን ሳይበግራችሁ እስካሁን ድረስ እንትን ላላችሁ እውነት እናንተ ምስጋና ይግባችሁ። እነሱን አመስግኑ። ያው እንግዲህ አንዳንድ ጊዜ እንደዚህ ነው ህይወት። ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ለምታበረታቱ ደግሞ ከልብ ነው ማመሰግነው። ሰላም ፍቅር ተመኘውላችሁ። ስትገቡ በላይክ ጀምሩ። እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ።